ያለብኝ ግን ይችኛው የት መዲና አላወቅኳትም። ፖሎ አድርጌኛ ላይ እያመጣብኝ ነው። ምልክቱ ምንድን ነው? ፖሎ ነበረ እኮ አንስታው ነው። እኔ ርችዬ እንኳን ደስ አለሽ፣ ጨረቃዋ እንኳን ደስ አለሽ። ሰላም ዋለይኩም። እንኳን የኔ ውድ እንዴት ነው? ሰላም ሰላም፣ እንዴት አመሻችሁ? አልሐምዱሊላህ ሰላም ነን። ሰላም ነው። እንዴት ሰላም ነው ታናችሁ? አልሐምዱሊላህ ሰላም። እንዴት ነው ስራ እየበረታችሁ ነው። እንኳን ደስ አላችሁ። አረ እንኳን አብሮ ደስ አለ። አልሐምዱሊላህ ለዚህ ስለበቁልን ሁሌም ደስ ይበለን። ሁሌም ሁሌም ደስ ይበለን። አላህ ያስደስተን። አዎ ሁሌም እነሱም ደስተኛ ይሆኑልን እኛም ደስተኛ ይሆኑልን እኛ እንድንደሰት። የእውነት እኔ በጣም ጨንቆኝ ሳለቅስ ነበር። የእውነት እኔ እንጃ ፈጣሪ ደግሞ አዋቂ ነው። ሪች ዝ ደርሰ ሀዴቸን በጣም የልብ ፈጣሪ አዋቂ ነው። ወንድም መከታ ነው። ይዊ ይዊ በጣም ኧረ እግዚአብሔር ይስጥ። ወንደው ሀብሙ ሀብዬ አላህ ይስጥ። ቤተሰቡም አስደስቷል። አላህ ያስደስተው። አላህ ስኬታማ ያደርጋቸው። ሚስቱንም በሰላም ትበረክለት

አራት ልጆች ይውላድ አሁንማ፣ በቃ ቤቷ ነው፣ ልጆች የለም መካ ወይኔ እኔ ይኸው እነሱ ናቸው ያሳቁን። ዛሬ ወልዳ የትላንትና ጉድ የዛሬ ውለዱልን አላለች? ጭወ አራትም ልጆች ውለዱልን፣ ተጋቡልን። እንዲህይውለዱልን ተጋቡልን ምን ማለት ነው?

ገብቶ ሚሽክለናማይወለድ እሱ ገና አላማ ምላስ ያወራል አደል? በቃ እኛ የምንፈልገው ሁለቱም አንድ መሆናቸው ነበራት። አልሀምድሊላህ ደስ ይላል። እንኳን ደስ አለ ሂዊ፣ ደህና ነሽ? ዋይፋይ እኮ በመሀል እያያዘኝ ነው ቆራረጠ የእኔና ጠፍተሻል። ሰላም ነሽ? እንኳን ደስ አለሽ። ይኸው ሰምቶናል። አንዳንዴ የፈጣሪ ይሰማል፣ ሰምቶናል። እኔ ምለው ቤት መክፈትሽ እንተውሽ፣ እንደ ደስታ አይከፍትም። ለምን እንዲሆን አላውቅም